ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? ሙሴ ሰለሞን ግን ቮት በማጣት ድማችን ብሩክሊስ ነው ሙሴን ቮት ለማድረግ ሲገባ ማለት ነው አይሰራም። ያስወጣኝ እኔ እጠረጥራለሁ አዘጋጆቹ ጋር ራሱ። ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገን ጠብቂ፣ ያጭላውን አውልቅለታለሁ። ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። ሰላም ቤተሰብ፣ እንዴት ናችሁ? ነው ያሉ ጆሴፍ ነኝ። እንደተለመደው በአዳዲስ ቪዲዮ ተመልሽ። ከእናንተ የሚጠበቀው እስከ መጨረሻ አብሯችን በመቆየት ስለ ቻናል አዲስ ከሆናችሁ ደግሞ ላይክ ሽር ሰብስክራይብ በማድረግ የቻናሉ ቤተሰብ ሰሞኑ በተለይ አዲስ ከሆናችሁ ሰብስክራብ ማድረግ እንዳይረሳ። ዛሬው ቪዲዮ ምንድን ነው የሚሆነው? በቲክቶክ ክሪኤቲቭ አዋርድ 2025 ላይ የተፈጠሩ ያሉ አነጋጋሪ እና በጣም ብዙ ሰው እንድንታዘብ ያደረጉን አጋጣሚዎች እየተፈጠሩ ነው፣ የሃይማኖት ምርጫ እስከሚመስል ድረስ። ያ ደግሞ ምንድን ነው የተፈጠረው? ቤስት ኢንፎርማቲቭ ኮንተንት አዋርድ ላይ ሙሴ ሰለሞን ና ብሩክ ኒውስ እንደሚወዳደሩ ብዙዎቻችን እናውቃለን። ግን ነገር ወዴት ሄደ? ወደ ሃይማኖት፣ ጴንጤ ሆናችሁ ሙሴ ምረጡ፣ ኦርቶዶክስ ሆናችሁ ብሩክ ምረጡ ወደሚል ዞሯልን አሉ። ምን መልስ ሰጡ? ምን ተባለ? የሚልሆን እስከ መጨረሻው አብራችሁ ተመልከቱ ወደ ዛሬ ቪዲዮች እንሂድ። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያስባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው። እንደ ጴንጤ ቆይ እዚህ ሀገር ላይ ያለው የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ ዝም ማለት አልችልም። ኮፒሊንክ አድርጉ፣ ፎሎ አድርጉ፣ ጫን ብላችሁ እስክሪኑን ይዛችሁ ሴንድ ሴንድ አድርጉ፣ ኮመንት አድርጉ ሁላችሁ የፈሪ ዱላ ከጀርባ ነው። በጭባጮች ናችሁ። ልጁ በስራው ስለሚበልጠው ልጁ ከእሱ በታች እንደሆነ ስለምታስቡ በሃይማኖት ሽፋን አድርጋችሁ ልጁ ላይ ቮት ታስደርጋላችሁ። ልጁ ኦርቶዶክስ ስለሆነ አይደለም ዜና በትክክል ስለሚያቀርብ ነው ቮት የሚገባ። ይህንን አምስት ዓመት ሙሴ ሰለሞን ዜና ሲያቀርብ የነበረው ለጴንጤ ብቻ ነው ለሁላችንም ነው እንጂ። ለምንድን ነው የፈሪ ዱላ ይመስል ልጁ ከሚገባውን ነው ወይም ደግሞ ከተመረጠበት ነገር አውጥታችሁ ሃይማኖት ላይ የምትከቱት? ቴሌግራም ግሩፓችሁ ላይ ብሩክሉሱድ ያልመረጠ ኦርቶዶክስ አይደለም። ለምንድነው ሃይማኖት የምታደርጉት? ለምን ይህን አልፈሪ ናችሁ። እንዲ እኛ ጴንጤ የሆንን ሰዎች ሉክ ኒውስን በጣም ብዙ የምንወደ ሰዎች አለን። አባይ ግድብ ላይ ሲሰራ ሁላችንም ኮመንት አድርገናል። ሂዱ ሲለን የተለያየ ቦታ ሄደን አሁን እንኳን ቮት ያደረጉት ብዙ ጴንጤዎች አሉ። ግን ልጁ የተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ የምትከቱት ሰዎች ግን በጣም መጥፎና በጣም ፈሪ እንደሆናችሁ ነው የተረዳሁት። አሁን ሆኖ በጌታ የሆናችሁ ሁላችሁም ሂዱና ይኸው ከላይ የማሳያችሁ የሙሴ አካውንት ነው። ይህንን ሊንክ እየተጫናችሁ ገብታችሁ ቮት አድርጉት። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም፣ ጴንጤ 30 ሺህ ብቻ ነው እንደ ጴንጤ። ቆይ እዚህ ወደ ሃይማኖት ባትቀይሩት መልካም ነበር። ለማንኛውም የኔ ቤተሰቦች ይህንን ቪዲዮ በፍጹም እንዳታሳልፉት፣ ከ30 ጊዜ በላይ ኮፒሊንክ አድርጉት፣ ሪፖስት አድርጉት፣ ኮሜንት ላይ ገብታችሁ ብሩክ ኒውስ ይገባዋል እያላችሁ አጥለቅልቁት። አሁን እያወራን ያለነው ስለ ምድራዊ ሽልማት ነው። በምድራዊ ሽልማት ደግሞ የሰራ ሰው ሃይማኖት ሳይለይ መሸለም አለበት። የትኛውም የእምነት ተቋም ለሀቅ እንድንመሰክርና ለእውነት እንድንቆም ያስተምረናል። ስለዚህ ማኖ መረጃዎችን በማድረስ ተጽዕኖ ፈጥሮ በብቃት የተወጣው ብላችሁ ታምናላችሁ? ለሐቅ እንመስክር ከተባለ ብሩክ ኒውስ ነው በእውነትም ይገባዋል። ብሩክኒውስ የሠራው የሰራው ስራ ምን ያክል ተጽዕኖ እንደሚፈጥር ሩቅ ሳንሄድ የነሐሴ ወር ምስክር ነው። አሁን በዚህ ሰዓት ይህንን ቪዲዮ እየሰራውበት ባለበት ጊዜ እንደምታዩት ወንድማችን ብሩክ ከአርባ ሺህ በላይ ቮት አግኝቶ በሰፊ ልዩነት እየመራ ነው። ስለዚህ ሁላችሁም የእሱን አካውንት ኮሜንት ላይ ሜንሽን አድርጌላችኋለሁ ፕሮፋይሉ ስር ገብታችሁ ሊንኩን ከተጫናችሁ በኋላ ብሩክ ኒውስ የሚለውን አማራጭ ፈልጋችሁ ብሩክ ኒውስ የሚለውን በመጫን ስልክ ቁጥር በማስገባት የሚገባላችሁን ባለአራት ዲጂት ቬሪፊኬሽን ኮድ ማስገባት ብቻ ነው ከናንተ የሚጠበቀው። ሀቅ ያሸንፋል። እውነትም ነጻ ታወጣለች። እንዳያችሁት ነው ምላሽ ሰጥቷል። እሱም ኦርቶዶክስ ምረጡት ነው የሚለው። በሃይማኖት ቀድማችሁ ያረጋችሁት እናንተ ናችሁ ይላሉ። እና በጣም ግራም ያጋባ ነገር ነው። ምርጫው በትክክል እየሰራ አይደለም የሚሉም አሉ። እነሱን አብረን አይተን እንመለስ። እንግዲህ ይህንን ምርጫ ጉዳይ ሃይማኖት ያደርገውታል። ምንም ማድረግ አይቻልም። ጴንጤ ቦይ የት አላችሁ? ይህን ቪዲዮ ሊያስጠፉ ስለሚችሉ በተሻላችሁ መጠን ሁላችሁም ኮፒ ሊንክ አድርጉ። ኮመንት ላይ እየገባችሁ ደግሞ ሙሴ እንወዳለን እያላችሁ ጻፉ። ኮመንት ማድረጋችሁ ጥቅሙን መሰላችሁ፣ ይሄ ቪዲዮ ቫይራል እንዲሆን ያደርጋል፣ ለብዙዎች እንዲዳረስ ያደርጋል። እነሱ የጽድቅ ስራ መስሏቸው ነው አይደል? ይሄንን ነገር እያደረጉ ያሉት ። ስለዚህ እኛ የጽድቅ ስራ እንኳን ባይሆንም ወንድማችንን መተባበር ይኖርብናል። ስለዚህ የትም ሄዳ ይጠበቅባችሁም የራሴ ፕሮፋይል ላይ ሊንኩን አስቀምጬላችኋለሁ። ሊንኩ ላይ ትገቡና ወደ ታች ስክሮል አድርጋችሁ ሙሴን ሰለሞንን ቮት ማድረጋችሁን እንዳትረሱ። ሌሎቻችሁ ደግሞ ጴንጤ ኮንተንት ክሬተሮች ለምንድነው ቪዲዮ ማሰሩት? ይሄ ልጅኮ ብቻውን ነው እየታገለ ያለው። ስለዚህ ሁላችሁም ልንተባበረው ይገባል። አሁንም ደግሞ የምነግራችሁ ነገር ይሄን ቪዲዮ አሁንም ሊያስጠፉ ስለሚችሉ ኮፒ ሊንክ አድርጎ እስከ መጨረሻው ድረስ አብረን እንታገላለን። እንግዲህ ይህን ምርጫ ጉዳይ ሀይማኖት ያደርጎታል፣ ምንም ማድረግ አይቻልም። ጴንጤዝ ቦይ የት አላችሁ? ይሄንን ቪዲዮ ሊያስጠፉት ስለሚችሉ በተቻላችሁ መጠን ሁላችሁም ኮፒ ሊንክ አድርጉ። ኮመንት ላይ እየገባችሁ ደግሞ ሙሴ እንወዳለን እያላችሁ ጻፉ። ኮመንት ማድረጋችሁ ጥቅሙ ምን መሰላችሁ? ይሄ ቪዲዮ ቫይራል እንዲሆን ያደርጋል፣ ለብዙዎች እንዲዳረስ ያደርጋል። እነሱ የጽድቅ ስራ መስሏቸው ነው አይደል? ይህንን ነገር እያደረጉ ያሉት ስለዚህ እኛ የጽድቅ ስራ እንኳን ባይሆንም ወንድማችንን መተባበር ይኖርብናል። ስለዚህ የትም ሄዳ እሺ፣ ቲክቶክ ክሬቲቭ አዋርድ ትንሽ መልኩን እየቀየረ ነው የመጣው ማለት የስራ ውድድር ሳይሆን እየመሰለ ነው። እና በእኔ በኩል ያለኝን እይታ ለማስቀመጥ ነው። በእኔ በኩል በኢንፎርማቲቭ ኮንተንት ላይ ሙሴና ብሩክ ናቸው እየተወዳደሩ ያሉት። እኔ በእምነቴ ፕሮቴስታንት ነኝ። ነገር ግን ለአንተ በዚህ ዓመት ማን ቢያሸንፍ፣ ማን ቢሸለም ደስ ይላል ብትሉኝ፣ እንደ እኔ እንደ እኔ እንደ ስራ ከሆነ ብሩክ ኒውስ ቢያሸንፍ ደስ ይለኛል። ብሩክ ኒውስ ስለሚገባው ማለት ነው። አመቱ ሙሉ የለፋ ልጅ ነው፣ የደከመ ልጅ ነው። በተለይ በአባይ ግድብ ዙሪያ ኢንተርናሽናል ኢንፍሉዌንስ እንዲኖረን ያደረገ ልጅ ነው፣ ስለሚገባው ነው። ከዚህ በፊትም ከሙሴ ጋር ብርቱ ፉክክር አድርጎ ሁለተኛ እንደ ወጣ እናስታውሳለን እና ይህን ነገር ትንሽ ወደ ሃይማኖቴ መልክ ባንቀየረው ጥሩ ነው። ምክንያቱም ልጆቹ ስለሚሰሩ ስለ ስራቸው ነው እንጂ የሚገባቸው እምነታቸው ጴንጤ ስለሆነ ኦርቶዶክስ ስለሆነ አይደለም። እና አይ ቲንክ ሙሴም ጥሩ እየሰራ ነው፣ በዚህ አመት ጥሩ ተንቀሳቅሷል። ግን አይ ቲንክ ተወሰነ ጊዜ በግል ጉዳይን በህመም ትንሽ ጠፋ ብሎ ነበር እና ሁልጊዜ እኔ ኤፍ ዋይ ፒ ኤ ላይ የማይጠፋው እንግዲህ ብሩክ ነው እና አይ ቲንክ የዚህ ዓመትን አዋርድ ብሩክ ዲዘርቭ ያደርጋል ብዬ አስባለሁ። እንደኔ እንደኔ ማለት ነው። ሙሴን ቢበለው ግን አይከፋኝም፣ አይደብረኝም። ምክንያቱም ሶስተኛ ጊዜ ሆነው የሚወስደው እና ሀትሪክ ቢሰራ እና ለእሱም ደግሞ የተለየ ነገር ነው አዋርድ ሶስተኛ ሀትሪክ መስራት ታሪክም ስለሆነ የመጀመሪያም ስለሚሆን ለእሱም ቢሆንለት ደስ ይለኛል እና ሁለቱም ደስ እንዲላቸው ብዬ እኔ በሁለት ቁጥሬ በተለያየ ቁጥሬ ለሁለቱም ነው ቮት የማደርገው እና ትንሽ እቺ ነገር ባናጋግላትና ልጆቹ የሰራ ሰው ቢሸለም አመቱ ሙሉ የለፋ ሰው በስራቸው ብንመዝናቸው ብናወዳድራቸው የተሻለ ነው። ምክንያቱም አፍተሮ ሁለቱም መንፈሳዊ ኮንተንት አይደለም እየሰሩ ያሉት፣ መንፈሳዊ ዜና አይደለም እያቀረቡ ያሉት አገራችን ላይ ያለውን እንቅስቃሴ ነው የሚዘግቡልን፣ ዜና ነው የሚሰሩልን። ስለዚህ በስራቸው ነው ሁለቱ መወዳደር ያለባቸው ብዬ ነው ማስቦ ስ እናንተ በስራው ተመዝኖ የዚህ ዓመት አዋርድ ለማን ይገባል ብላችሁ የምታስቡትን እዚህ ኮመን ሴክሽን ላይ አስቀምጡልን። እንዳያችሁት ኦርቶዶክስ ሆናችሁ ምረጡ ብሩክ ይገባዋል እያለ ነው መልስ ሰጥቶበታል። እሱ የራሴን ሀሳብ እዚህ ጋር መስጠት ፈለጋሉ። ምንድን ነው እሱ ሰው መዳኘት ያለበት በሰረው እንጂ እምነት ወይ ባለበት ብሔር ወይ ደግሞ በማንነቱ ምና ልክ ነው ብዬ አላስብም። ምክንያቱም ቲክቶክ ላይ ያው ሙሴ የሚከተለው በጣም ብዙ ኦርቶዶክስ አለ፣ ብሩክን የሚከተለው ፕሮቴስታንትም አለ። ስለዚህ ያ ፌር ነው ብዬ አላስብም። እዚች ጋ ምን ያህል ኢምፓክት አረገ፣ ምን ያህል እውነተኛ ዜና አቀረበልን፣ ምን ያህል ለሀገሩ የሆነ አስተዋጽኦ አድርጓል የሚለው ነው እንጂ እምነት ጋር መሄድ አለብን ብዬ አላስብም። እና በቀጣይ ደግሞ ምንየው ቪዲዮ ምንድነው ሙሴ ሰለሞን ምን አለ፣ ብሩክ ኒውስ ምን አለ፣ እስከ መጨረሻ አብራችሁን ተከታተሉ። ውጭ ደግሞ ነገሩ ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተዉት ባይ ለመሰላችሁ። እኔ ጋርም ሙስሊም፣ ኦርቶዶክስ፣ ጴንጤ አለ። እሱም ጋርም ብሩክ ጋርም ሙስሊም፣ ጴንጤ፣ ኦርቶዶክስ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራነው፣ ሃይማኖት ብለን አይደለም የሰራነው። ሁለታችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም። ሰውም ሲከተለን ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቮት ሲደረግ በሀይማኖት በእንትን በእንትን ተብሎ መባሉ ትክክል አይመስላችሁም? እንደ ሀገር አንድ የሚያደርገን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል፣ ጭራሽ ደግሞ ቲክቶክ ላይ መጥተን የምንከፋፍልበት ምክንያት አንዱ እኔ መሆን አልፈልግም። እግዚአብሔር ይመስገን እዚህ ደርሰናል። ላስት ቱ ይርስ አሸነፍ ያለው እግዚአብሔር ይመስገን። አሁንም እየተወዳደርኩኝ ስለሆነ ቮት አድርጉልኝ ነው የምለው። ምክንያቱም እኔም ተወዳዳሪ ስለሆንኩኝ ማለት ነው። ሁላችሁን ድምጻችሁን እየሰጣችሁ ነው፣ ግን አብዛኞቹ ሰዎች አልሰራም እያሉን ያሉ። ብዙ ሰዎች አልሰራም ብሏቸው፣ አዲስ የማውጥታው ራሱ ሞክረውት ስቲል እያልሰራላቸው ሰዎች አሉ። ያው ገብተው ሙሴ የሚለው ጋር ሄደው ቮት ለማድረግ ሲሞክሩ ይመልስባችኋል የሆነ ነገር ብሎኛል። ብቻ አልንገራችሁም ጋይስ፣ ምንድን ነው እየተፈጠረ ያለው? ምን እንደተፈጠረ ማወቅ አልቻልኩም። ምክንያቱም ደግሞ ከሶስት ሰዓት በፊት 19 ሺህ ቮት አድርጋችሁልኛል አመሰግናለሁ ብዬ ሳልጨርስም አሁን 29 ሺህ ቮት ደርሳችኋል። ይህ በጣም የማይታመንና ብዙዎች እንደሚሉት ሬሞንታዳ ነው። በጣም በጣም ነው ማመሰግነው። በጣም ብዙዎቻችሁ አሁንም እየመረጣችሁ ትገኛላችሁም። እግዚአብሔር ያክብራችሁ። ጎርፎ ነው ማጥለቅለቅንም፣ ኢትዮጵያውያን ትችሉበታላችሁ በሁሉም መስክ ላይ እኔን አላሳፈራችሁኝም። ለዚህም ታዲያ ምስጋናዬ ከልብ ነው። ሁላችሁንም አመሰግናችኋለሁ። አሁንም ታዲያ እየመረጣችሁ መቀጠል አለባችሁም። ቀኙን ቀን ጠብቄ የተመቸኝ ቀን መንጋጭላውን አወልቅለታለሁ። ዛት ኢዝ ማይ ላይፍ ፕሪንሲፕል። ይሄ ሩል፣ የምመራበት ሩል ነው። ኤክስፓየርድ ስለማያደርግ በቀል፣ መንጋጭላውን አወልቅለታለሁ። ሙሴ ሰለሞን ጥሩ አስተያየት ሰጥቷል ብዬ አስባለሁ። ይህ ነገር አልደገፈም፣ ስለዚህ በስራቸውን መዘናቸው። ብሩክ ኒውስም አስቴክ ከመስጠት ተቆጥቧል። እንደገና ደግሞ አንድ እየተዘዋወረ እሱ ቪዲዮ አለ አንገቱን እሏሉ አገጩን እሏሉ ምናምን የሚል ይሄ ቪዲዮ ማለት የዛሬ ዓመት ወይ ዛሬ ዓመት ከምናን የተቀረጸና የተፖሰተ ቪዲዮ ነው። ግን አሁን ሙሴን እንዳለው አድርገው እያስመሰሉ እና እያወሩን ያሉት ያው፣ ያ ደግሞ ልክ አይደለም ብዬ አስባለሁ። ለማታውቁ ይሄ ቪዲዮ አመት ሆኖታል፣ እና በዚህ እንዳትሸወዱ። ቲክቶክ አዋርድ እንደተጀመረ ታውቃላችሁና፣ በኢንፎርማቲቭ ኮንቴንት ላይ ሙሴና ብሩክ ናቸው እየተፎካከሩ ያሉት። ይሄ ነጻ የሆነ ውድድር ነው። ፕሮቴስታንት ሆኖ የብሩክ ፎሎወር አለ። እንደገና ደግሞ ኦርቶዶክስ ሆኖ ደግሞ ሙሴን ወዶ ሙሴን የሚያየው ሰው አለ። ለምንድን ነው ብሩክን ወስዳችሁ ሃይማኖታዊ ቡድን ውስጥ ከታችሁ? ልጁን በሃይማኖተኞች ቮት ለማስደረግና እንዲያሸንፍ ለማድረግ የምትሞክሩ ሰዎች አክቹዋሊ እንደፈራችሁ ነቅተንባችኋል። ያውቀናል በጣም ኮሽታ አለባችሁ። በቃ በጣም ኮሽታ አለባችሁ። እግዚአብሔር እኔ ይሄን ያዩት ልጁን የሃይማኖት ጎራ ውስጥ ከታችሁ፣ ኦርቶዶክስ አይደላችሁም ብሩክን ካልመረጣችሁ ምናምን። አረ በኢየሱስ ክርስቶስ ስም አረ ተው እንዴ! እንደዛ ከሆነ እኛም ማደም እንጀምራለን። ይሄ ስማርት ዌ አይደለም፣ ይሄ ልክ የሆነ አካሄድ አይደለም ብለን ነው በጣም በቃ በኢየሱስ ስም እኔ በቃ ለመታገስ ሞክር ያለው። በዛ ላይ ሌላ ደግሞ ዛሬ ያየሁት ነገር፣ ያጋጠማችሁ ሰዎች ኮመንት ላይ ጻፉልኝ። ሙሴን ቮት ለማድረግ ስገባ ማለት ነው አይሰራም፣ ያስወጣኛል። ቮት ማድረግ አልቻልኩኝ። አሁን ትላንትና ሰርቶልኛል። ሁለት ሲም ነው ያለኝ። ባንዱ ላደርግ ገባ ሆኝና ባንዱ አደረጉ ትላንት። ዛሬ ባንዱ ላደርግ ስገባ አይሰራም። ምንድን ነው እየተፈጠረ ያለው? ባይ ዘወይ። እኔ እጠረጥራለሁ አዘጋጆቹ ጋር ራሱ የሆነ እሺ፣ ለማንኛውም ብሩክ እናመሰግናለን። በጣም ቴንኪዩ። ለጴንጤም ለኦርቶዶክስም ብለህ አይደለም ለሁሉም ነው ስትሰራ የነበረው ዜና። ቴንኪዩ፣ በጣም እናመሰግናለን። እኔ ግን በበኩል የምመርጠው ሙሴን ነው። የኔ ፎሎወሮችም የኔ ቤተሰቦችም እንድትመርጡ የምፈልገው ሙሴን ነው። ብሩክ ቴንኪዩ። ሙሴ ግን መመረጥ አለበት፣ ዘንድሮ ማሸነፍ አለበት፣ ሀስሪክ መስራት አለበት። በቃ ሶስተኛውን መብላት አለበት። ሁላችሁም ግቡና የምትወዱኝ ሁላችሁም ሙሴን ቮት አድርጉት። የሙሴ አካውንት ላይ ግቡ፣ ሜንሽን አድርጌላችኋለሁ አካውንቱን የእሱ አካውንት ላይ ግቡና ባዮው ላይ ሊንክ አለ። በእሱ ተጭናችሁ ቦት ማድረግ ትችላላችሁ። አትነካኩን እሺ፣ አታናዱ ሌሎቻችሁ። ብሩክ ኒውስ፣ ብሩክ ኒውስ፣ ብሩክ ኒውስ። አስፈላጊና ትኩስ መረጃዎች ሳይቀዘቅዙ በስልካችን የሚመጣልን ውድ ወንድማችን ብሩክ ኒውስ ነው። በዘንድሮ የቲክታክ አዋርድ ከሱ በላይ ማን ሊነግስ ይችላል? ሃይማኖት አይገድበው፣ ብሔር አያጥረው ለሁሉ በሁሉ የሚደርስ ታታሪ ወንድማችን ብሩክ ኒውስ፣ ደሞ ሁላችሁም እንደምታውቁት እጃችንም ባፋችን ላይ ያስጫነን የአባይን ግድብ በመላው ዓለም ላይ በዚህ ደረጃ ዜና እንዲሆን በብርቱ የደከመና የለፋ ወንድማችን ነው። ታዲያ በዚህ የቲክቶክ አዋርድ ላይ ከብሩክ ኒውስ በቀር ማን ሊነግስ ይችላል? በስራ የምታምኑ በልፋት የምታምኑ እናንተ ዘንድሮ እንደ ብሩክ ኒውስ የለፋና የደከመ ማንም የለምና፣ ሁላችሁም ከታች የማስቀምጥላችሁን የብሩክ ኒውስን አካውንት ከፍታችሁ ከዛ በኋላ ቮት እንድታደርጉት ድምፅ እንድትሆኑት እጠይቃችኋለሁ። ዘንድሮ የቲክታክ አዋርድ ብሩክ ኒውስን ነቅሶ ማየት እንፈልጋለን። ይህ ሀቅ። እሺ፣ አሁን ደግሞ ምን ሄደው ወደ ዋንቲያ ነው። ዋንቲያ እኔ ልጅ ስላለኝ ነው እያለች ማለትም ባቀረሽ የሆነ መልእክት አስተላልፋለች። ለምንድን ነው እንደዛ ያለችው፣ ምን ተፈጥሮ ነው የሚለውን አብረን እንከታተል። እስኪ እንኩናው። ማለት በዚህ እድሜ ወልጄ ያልቱና ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አልኩል እንጌታ። እንደዚህ ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት፣ በጣም ስለከፋኝ ነው። የልጅ እናት እኮ እኔ ብቻ አይደለሁም። ሁሉም ሰው ይወልዳል ሴት የተባለ ሰው ይወልዳል አይደለ? እስኪ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድነው? ሁላችሁም ገብታችሁ ቪዲዮዎችን እንት ግን በጣም አመሰግናለሁ። በጣም ያዘንኩት ዋንቲ ያለቀሰች ነው አስቴት የሰጠችው በምን ምክንያት ነው 2005 ቲክቶክ ክሬቲቭ አዋርድ ላይ አትሊስት እጩ እንኳን አልተደረግኩም። ለምንድን ነው ልጅ ስላለኝ ነው ወይ፣ በዚህ እድሜ ወልጅ ስለተቀመጥኩ ነው ብላ መልዕክት አስተላልፋለች አስተላልፋለች፣ እስከማልቀስም ደርሳለች። ዋንቲያ የምትባለው ልጅ አድርሶልኝ፣ ምንድን ነው በቃ ስራ ስሪ እንጂ ምንድን ነው። በቃ እግዚአብሔር ረዳሽ እና እድሉ ተሰጥቶሽ መንገድሽ ተከፈተልሽ። አሁን ደግሞ ያደገች ልጅ ናት ያለችሽ፣ ዴይ ኬር አስገቢ እና ስራ ስሪ። ምንድን ነው በጣም ልክ እንደት ስንት የታመመ ስንት የተጨነቀ ስንት ለልጆቹ ሲል ማታ ማታ ወጥተሻ ታይም ልጅችን ያጋ ቆሞ የሚሰሩ ሴቶች አሉ። ለልጆቻቸው ልጆቻቸው የሚያስተምሩ ለወግ ማድረግ የሚያበቁ በጣም ብዙ በጣም ሌጀንድ የሚባሉ ሴቶች አሉ። እንዳንቺ ሜካፕ ምናምን ተቀብተ የሆነ መኪና ምናምን ስጡኝ ምናምን የሚሉ አደሉ። እና አንገታቸውን ደፍተው ልጆቻቸው የሚያሳድጉ ብዙ ሴቶች አሉ። ኢትዮጵያ ምንድን ነው ተረዳሽ በቃ የሚያስፈልግች ነገር ተሰጠ መንገዱ ተከፈተልሽ፣ አይደል በቃ። የራስሽን ደግሞ ወይ አትፈልጊም። እኔ ምንድን ነው ጻል ያ ሳ 18 ዓመቴ ነው በ13 ዓመቴ ነው የወለድኩት ተደፍሬ ምናምን። ኦኬ ብላ አለፍንሽ። አሁን ከእንደገና ደግሞ አልበቃኝም፣ ጨምሩልኝ። ሌላው ውሳ ሌላው ደግሞ ይረዳ ስ እስቲ ስራ ስሪ እስቲ። በቃ ጤነኛ ነሽ፣ እጅግር አለሽ። በሽተኛ በሽተኛ አለሽ፣ ምን ሜዲሲን ትወስጃለሽ? በሽተኛ ነሽ፣ ስራ ስሪ። ከውጭና አስተናጋጅም ምንም ስራ ስሪኝ። ሰው ሰርቶ ነው ቤተሰቡን ልጆቹን የሚያሳድገው። ምንድን ነው እንደዚህ ለማኝ የሆናችሁት? ግን ኢትዮጵያ ውስጥ ሰዎችን ይኸው አያችኋ፣ ወጣቱን ለማኝ ያደረጋችሁት። ይች ልጅ ልጇን መለመኛ ዘምን ዘምን ያለ ልመናን የያዘችው ገዛ። አሁን ተናገርሽ ብላችሁ ደግሞ ጥጩ አላችሁ። አንድ ሰው እንዳይናገረኝ። እኔ እውነት ነው የምናገረው። ጌታ ምስክሬን። እኔ እውነት ነው የምናገረ ማስመሰል ምናምን አልችልበት። ፊትለፊት ነው የምናገረው። ገና እመጣለሁ። ቋቅ እንዲህ ልታስታውኩኝ ትችላላችሁ። እመጣለሁ። ረፍቴን በደንብ ነው የምጠቀምበት፣ እነግራችኋለሁ። ምክንያቱም ይነግራችሁ ትልቅ ሰው የለም። ካሜራማኑ ሰሞኑን መነጋገሪያ ስለነበረው ፎቶ ማብራሪያ ሰጥቷል። አባይ ይመጣሉ የሚል ሳቤ አልነበረኝ። ቅድም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከእሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበር። ይህን ያህል ቫይራል ይሆናል ብዬ ባልጠበቅም ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ። ቅድም እንዳልኩ ነው፣ ኢቨንቱን በአንድና በሁለት ፎቶ መግለጽ መቻል አለብህ ብዬ አስባለሁ። እንደ ሚዲያ እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ዋይድ ሹት አንስቼ ምናምን መቀመጥ አልፈልግም። ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበርኩ። ኦኬ፣ ልክ መጥተው ሲቀመጡ እንዳልኩ ወሰንኩ፣ የሆነ ነገር ማግኘት አለብኝ ብዬ ከዛ በተደጋጋሚ ፎቶ አነሳቸው ነበር ሞሽናቸውን የፊታቸውን እንቅስቃሴ ሁሉ ነገራቸውን፣ ቢያንስ ቢያንስ የእሳቸው ፎቶ አሁን ብቆጥርልህ እንደዚህ ያነሳዋቸውን ሰላሳ አርባ ፎቶ ይሆናል። ከዛ ውስጥ ነው አንዱ ምታወጣ እንዳያችሁት ነው። የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እንደወደዳቸቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስከ መጨረሻው አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብሆን እንዳይረሳ። አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።